ሰላም እንዴት ናችሁ? ፋሲል ነኝ። ይህ የኢንፎቴመንት የዩቱብ ቻናሌ ነው። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የቀረብኩት ልክ ታምኔሌ ላይ እንዳያችሁት ዩቲዩብ በጣም አጥብቆ የሚጠላቸውን ነገሮች በተመለከተና ዩቲዩብ ቻናላችን ላይ ልንለቃቸው የማይገቡ ቪዲዮዎች፣ ምን አይነት ኮንቴንት ያላቸው ቪዲዮዎች እንደሆኑ ዛሬ አብረን እንመለከታለን ማለት ነው። እርግጥ ነው ከዚህ በፊትም በተለያዩ አይነት ምክንያቶች እነዚህ ነገሮች አንስተናቸው ይሆናል። ዛሬ ደግሞ በተለየ መንገድ እስቲ ዩቲዩብ አጥብቆ የሚጠላቸው የማይወዳቸውና የዩቲዩብ ቻናሎች ቻናላችን ላይ ሊካተቱ የማይገባቸው ኮንቴንቶች እና ቪዲዮዎች ምን አይነት ቪዲዮዎች ናቸው፣ ምን አይነት ኮንቴንቶች ናቸው የሚለውን አብረን እንመለከታለን። እንደምታውቁት የዩቲዩብ ቻናሎች በጣም በየቀኑ በጣም በርካታ የዩቲዩብ ቻናሎች የሚከፈቱ እንደመሆኑ መጠን ብዙ አይነት ኮንቴንቶች፣ ብዙ አይነት ኒሾች እንደሚቀርቡ እና እንደ ሰዎች እንደሚያቀርቧቸው እናውቃለን። ሆኖም ግን በጣም በሚያስገርማቸው መንገድ ዩቲዩብ የዛን ያክል ደግሞ በሚሊዮን የሚቆጠሩ ቻናሎችን ደግሞ ይዘጋል። ይህ ምክንያቱ ከሁኔታዎች እንደ ሁኔታው ይለያያል። ይህ ግን ምንድነው ዩቲዩብ የሚዘጋበት ትልቁ ምክንያት ዛሬ ከምንዘረዝራቸው ነገሮች መካከል የሆኑ ኮንቴንቶችና ዛሬ ደግሞ እዚህ ላይ ያልጠቀስናቸው ሆኖም በርካታ ነገሮች ያሉባቸው ኮንቴንቶችና እና ቪዲዮዎችን በተመለከተ ዩቱብ በጣም ጥብቅ የሆኑ እርምጃዎችን ይወስዳል። እርግጥ ነው ዩቱብ በተለያየ አይነት ጊዜ የሚወስዳቸው እንደዚህ የመሰሉ እርምጃዎች ይኑሩ እንጂ አሁንም ድረስ ዩቱብ የሚከሰስባቸው እንደ ድክመት የሚቆጠርበት የተለያዩ አይነት ድክመቶችና እንደ ቸልተኝነት የሚቆጠርባቸው ብዙ ምክንያቶችን ይጠቀስበታል። ያም ሆነ ይህ ዛሬ እኛ የምንመለከተው ግን ዩቲዩብ ቻናላችን ላይ ልንለቃቸው የማይገቡ ቪዲዮዎች፣ ዩቲዩብ ቻናላችን ላይ ሊካተቱ የማይገባቸውን ኮንቴንቶች በተመለከተ ዛሬ አንዳንድ ሀሳቦችን ላነሳላችሁ እፈልጋለሁ። በእነዚህ ጉዳዮች ዙሪያ እንወያያለን፣ አብረን እንቆያለን ማለት ነው። ይህም ቪዲዮ እንደምትወዱት እና በተለይ ደግሞ ቪዲዮ ስትሰሩ ምን አይነት ቪዲዮ መስራት አለብኝ የሚለውን እንድትወስኑ የሚያደርጋችሁ እንደሚሆን እተማመናለሁ ጥርጥርም የለው። በመሆኑም ይህንን ቪዲዮ ላይክ እንድታደርጉት ለዚህ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ዩቲዩብ እንደነገርኳችሁ በተለያዩ አይነት ምክንያቶች በተለያዩ አይነት ጉዳዮች የተነሳ በርካታ በርካታ የሆኑ የዩቲዩብ ቻናሎችን ይሰርዛል ወይም ሙሉ ለሙሉ ይዘጋል። ስለዚህ የዩቲዩብ ቻናል ስንከፍት ከዛም በኋላ ደግሞ ቪዲዮዎችን አፕሎድ ስናደርግና የተለያዩ አይነት ኮንቴንቶችን ስናቀርብ ጥንቃቄ ማድረግ ያለብን ለዚህ ነው። በቅርቡም ታስታውሱ ከሆነ በሶስት ጊዜ በነበረኝ የላይቭ ስትሪሚንግ ላይ የተናገርኳቸው አንዳንድ ነገሮች፣ በተለይ ደግሞ ዩቲዩብ ከማያወዳቸው ነገሮች ውስጥ መካከል ብዙ ነገሮችንም አብረን ተወያይተን እንደነበረ የሚታወስ ነው። እነሱን ወደ በኋላ እናነሳቸዋለን። ስለዚህ በቀጥታ ዩቲዩብ የማይወዳቸው ዩቲዩብ በጣም አጥብቆ የሚጠላቸውና እኛም ልንጠነቀቅባቸው የሚገቡ ምን አይነት ኮንቴንቶች ይኖራሉ ብለን ዛሬ እንነጋገራለን ማለት ነው። እነዚህ ነገሮች አንድ በአንድ ጠቅስላቸዋለሁ። ዩቲዩብ በጣም አጥብቆ ከሚጠላቸው ነገሮች መካከል የመጀመሪያው ነገር የጥላቻ ንግግሮች ነው። እነዚህ የጥላቻ ንግግሮች ደግሞ አመፅን፣ የተለያዩ ወንጀሎችን፣ የተለያዩ ጦርነቶችን እና የእርስ በርስ ግጭቶችን የማነሳሳት ትልቅ ኃይል አላቸው። በመሆኑ ዩቲዩብ ለእንደዚህ አይነት ምክንያቶች ወይም ለእንደዚህ አይነት ነገሮች ውጤት የሚሆኑ መንስኤ የሚሆኑትን እንደዚህ አይነት የጥላቻ ንግግሮችን የተወሰኑ ቡድኖችና ዘሮችም፣ ጎሳዎችም ላይ ያተኮሩ የጥላቻ ንግግሮችና ወደ ጸብ የሚመሩ ወደ ጦርነትና ወደ ግጭት የሚመሩ ነገሮችን አጥብቆ ይጠላል። በመሆኑ የዩቱብ ቻናላችን ላይ ከምንለቃቸው ኮንቴንቶች ጋር በተያዘ፣ ከምንለቃቸው ቪዲዮዎች ጋር በተያዘ በጣም ጥንቃቄ ማድረጋችን በጣም አስፈላጊ ነው ማለት ነው። ሌላው ነገር ደግሞ የጾታዊ የመሳሰሉ ትንኮሳዎችን ወይም ደግሞ የጥቃቶችን የተለያዩ አይነት እነዚህን የመሳሰሉ ነገሮችን ቢሆን ዩቲብ በጣም አጥብቆ ከሚጠላቸው ነገሮች መካከል አንዱ ነው። ስለዚህ እንደ ቡሊንግ የመሳሰሉ ወይም ደግሞ የተለያዩ አይነት ጸባጫሪ የሆኑ ትንኮሳዎችን እና ጉልበተኝነትን የሚጭሩ እንደዚህ የመሳሰሉ ኮንቴንቶችን እና ቪዲዮዎችን የምንሰራ ከሆነ ዩቲብ አልጎሪዝሙ ስለማይወደው የዩቲዩብ ቻናላችን ላይ በጣም ትልቅ የሆነ አደጋ ሊያመጣ ይችላል። የዩቲዩብ ቻናላችንም እስከ መሰረዝ ሊያደርስ የሚችል ጉዳት ሊያመጣብን ይችላል ማለት ነው። ሌላው ደግሞ ስፓም የሆኑ ፌክ የሆኑ ነገሮችንም ቢሆን ኮንቴንታችን እና ቪዲዮቻችን ላይ ማካተትን በጣም አደገኛ የሆነ ነገር ነው። ይሄ ብዙ ጊዜ በተለያዩ አይነት ቻናሎች ላይ የሚታይ ቢሆንም ዩቲዩብ ግን ወዲያውኑ እነዚህ ቻናሎች ይሰርዛል። ስለዚህ ዩቲዩብ ቻናላችን ላይ ልናካትታቸው የማይገቡት ነገሮች አንድም እንደ ስፓም እና ፌክ የሆኑ ነገሮችን ማቅረብ እና እነዚህን ኮንቴንቶቻችን ላይ ማካተት ነው። ስለዚህ በዚህ ረገድም ጥንቃቄ ማድረግ ይኖርብናል። ሌላው ደግሞ ሚስ ኢንፎርሜሽን ወይም ደግሞ የተዛባ መልእክቶችን እና ማስታወቂያዎችን የተዛቡ የሆኑ መረጃዎችን መስጠት፣ በተለይ በተለይ ደግሞ እንደዚህ አይነት መረጃዎችን ወይም የተዛቡ መረጃዎችን ከጤንነት ጋር በተያዘ ወይም ከጤና ጋር በተያዘ ወይም ደግሞ ከተለያዩ ሌሎችም ጉዳዮች ጋር በተያዘ የምናቀርባቸው የተዛቡ እና በትክክለኛ መረጃ ላይ ያልተመሰረቱ የምናስተላልፋቸው መረጃዎች ህብረተሰቡን ሁሉም ሊጎዱ የሚችሉ በመሆናቸው በዚህ ረገድ ኮንቴንታችን ላይ በጣም ጥንቃቄ ማድረግ አለብን። ስለዚህ የምናስተላልፋቸው እያንዳንዳቸው ጤናነክም ሊሆን ይችላል። ሌሎች ነገሮች ከምንጠቀማቸው ወይም ደግሞ በዕለት ተዕለት ከምናዘወትራቸው እና ከምናከናወናቸው ነገሮች ጋር በተያያዘ የምናስተላልፋቸው መረጃዎችን በተመለከተ በጣም ጠንቃቆች ልንሆን ይገባል ማለት ነው። ስለዚህ ሙሉ ወይም ደግሞ ብዙ መረጃዎች ሳይኖሩን የተሟላ መረጃ ሳይኖረን የምንለቃቸው ነገሮች በኮንቴንታችን በቪዲዮችን ላይ የምናሳያቸው ነገሮች ካሉ ዩቲዩብ አሁንም እነዚህ ነገሮች በደንብ ቼክ ያደርጋል። ስለዚህ ዩቲዩብ ቻናላችን ላይ በጣም ጉዳት ሊያመጣ የሚችለው አንዱ ነገር ይሄ ነው ማለት ነው። ሌላው ደግሞ የቻይልድ አቢዩዝ የመሳሰሉ ወይም ደግሞ ለሕፃናት ሕፃናትን ለተለያዩ አይነት ጥቃቶች ሊያደርሱ ወይም ለተለያዩ አይነት ችግሮች ሊዳርጉ የሚችሉ የሕፃናት ጥቃትን ትንኮሳን የመሳሰሉ ነገሮችን ኮንቴንታችንና ቪዲዮቻችን ላይ ከማካተት በጣም በጣም መቆጠብና መራቅ ይገባናል ማለት ነው። እነዚህ ነገሮች ለሕብረተሰብም አሁንም ለአጠቃላይ ይህንን ሚዲያችንን ለሚመለከቱ በሙሉ ከባድ የሆነ መልዕክት ስለሚያስተላልፍ በዚህ ረገድ ጥንቃቄ ማድረጋችን በጣም አስፈላጊ ነው። ከተለያዩ በጣም ህገወጥ የሆነው ነገር ደግሞ እንደ ኒውዲቲ የመሳሰሉ ሴክሹዋል ኮንቴንቶችን ማቅረብ እንደዚህ የመሳሰሉ አይነት ግራፊክስ የሆኑ ኮንቴንቶችን በጣም ልቅ የወጡ ነገሮችን ማሳየት በቪዲዮ መልክ ሊሆን ይችላል፣ በስዕልም መልክ ሊሆን ይችላል፣ በተለያየ አይነት በቃላትም መልክ ሊሆን ይችላል። እንደዚህ የመሰሉ ነገሮችን ማስተላለፍ እና ማሳየት በጣም አጥብቆ የተከለከለ ነው በዩቲብ ። ስለዚህ እነዚህ ነገሮች ካሉ ዩቲብ አንደኛ ቻናላችን ሞኔታይዝ አይሆንም። ይህም ብቻ ሳይሆን ሙሉ ለሙሉ የዩቲብ ቻናላችንን እንዲሰረዝ ሊያደርገው ይችላል ማለት ነው። ደግሞ ለአመፅ እና ለጦርነት ሊጋብዙ የሚችሉ የተለያዩ አይነት ግራፊክስ ኮንቴንቶችም ቢሆን ተቀባይነት የሌላቸው እና በጣም ጎጂ ስለሆኑ ተቀባይነት የሌላቸው የዩቱብ ቻናላችን ላይ ሊካተቱ የማይገባቸውእና ልንጠነቀቅባቸው የሚገቡ ነገሮች ናቸው። ስለዚህ ከላይ የጠቀስናቸው ነገሮች በሙሉ ዩቱብ ቻናላችን ላይ የማይካተቱ ወይም ደግሞ እንደዚህ አይነት ኮንቴንቶችን የማቅረብ ፍላጎት ካለን ዛሬውኑ መጠንቀቅና ማስተካከል አለብን። ማለት ግን ዩቱብ ሌላ ኢሌጋል ናቸው ብሎ የሚያቀርባቸውም ደግሞ ሌሎች ነገሮች አሉ። ለምሳሌ ራስን መጉዳት ወይም ራስን እንደ ማጥፋት የመሳሰሉ ነገሮች የሚታዩባቸው ኮንቴንቶች ይህም በጣም አደገኛ የሆነ ነገር ነው። ምክንያቱም ለብዙዎች የሚያስተላልፈው መልዕክት በጣም የተዛባ ስለሆነ ሰዎች ደግሞ ያንን እርምጃ በስሜታዊነት ተነሳሰው እንዲወስዱ ሊያደርግና ይህንን አይነት መልዕክት ሊያስተላልፍ የሚችል በመሆኑ በዚህ ነገር በጣም ጠንቃቆች መሆን አለብን። እነዚህን አይነት ነገሮች ማቅረብ የለብንም ማለት ነው። ሌላው ደግሞ ለማስታወቂያነት ብቁ ያልሆኑ የተለያዩ አይነት ሸቀጦችንም ማቅረብ ሊሆን ይችላል። በማስታወቂያነት ወይ የጦር መሳሪያዎችንም ሊሆን ይችላል፣ ወይም ደግሞ ሌሎች እንደ ድራጎች ወይም እጾች የመሳሰሉ ነገሮች ሊሆኑ ይችላሉ። እነዚህንም ነገሮች ቢሆን ከዚህ ጋር የተያዙ ወይም እነዚህን የሚያበረታቱ ነገሮች ወይም በህጋዊ መንገድ ሊተላለፉና ሊተዋወቁ የማይገባቸው ነገሮች በዚህ መንገድ ማስተዋወቅም በጣም በጣም አደገኛና ለዩቲዩብ ቻናላችን ጎጂ የሆነ ነገር ነው። በነገራችን ላይ እነዚህ በሙሉ ከላይ የጠቀስናቸው ነገሮች ዩቲዩብ ቻናላችን ላይ ብቻ ሳይሆን አእምሯችን ውስጥ ጭምር ሊመጡ የማይገባቸው ነገሮች ናቸው ምክንያቱም ጥሩ መልዕክት ስለማያስተላልፉ ማለት ነው። ሌላው ነገር ደግሞ ኢናፕሮፕሬት የሆኑ ወይም ደግሞ ተገቢ ያልሆኑ የቃላት አጠቃቀም፣ ስድቦችን፣ በጣም ስትሮንግ የሆኑ እንደዚህ አይነት ነገሮችን መጠቀም በጣም ከባድ የሆነና ዩቱብ ቻናላችን ላይ በተለይ ኮንቴንታችን ላይ ቪዲዮችን ላይ እነዚህ ነገሮች የሚታዩ ከሆነ አሁንም ቢሆን ለዩቱብ ቻናላችን በጣም ጉዳት ሊያመጣ ይችላል ማለት ነው። ስለዚህ እንደዚህ የመሳሰሉ እንደ አዳልት ኮንቴንቶች የተለያዩ አይነት እንደዚህ የመሳሰሉ ነገሮች ጋር የተያያዙ ነገሮችንም ጭምር ከማቅረብ መቆጠብ ይኖርብናል። ሾኪንግ የሆኑ ኮንቴንቶችን በጣም ሰዎች ሊሞክሯቸው የማይገቡ አደገኛ የሆኑ ልምምዶችን አደገኛ የሆኑ በስፖርታዊ እንቅስቃሴዎችም ሊሆኑ ይችላሉ። ምናልባት ከዛም አልፎ ተርፎ ደግሞ ብንሞክራቸው ሕይወታችን ላይ ጭምር አደጋ ሊያመጡ የሚችሉ ነገሮችንም በኮንቴንታችን ላይ ከማካተት መቆጠብ ይኖርብናል ማለት ነው። ስለዚህ እንደዚህ አይነት ነገሮች ከሆኑ በጣም ጎጂ የሆኑ ሰዎችን የሚጎዱ ከሆኑ ዩቲዩብ እነዚህ ነገሮች ሊሰረዛቸው ቻናላችን ጭምር ሙሉ ለሙሉ እንዲዘጋ ሊያደርግ እና ሊወስን ይችላል ማለት ነው። ስለዚህ በዚህ ረገድ ጠንቃቃ መሆናችን በጣም አስፈላጊ ነው ማለት ነው። ስለዚህ እነዚህ የመሳሰሉት የጠቀስናቸው ነገሮች በሙሉ ዩቱብ ቻናል ከፍተን ስንሰራ ልንጠነቀቅባቸው ልናደርጋቸው የማይገቡ ነገሮች እንደሆኑ መመልከት እንችላለን ማለት ነው። የተለያዩ በተለይ ደግሞ ከጦር መሳሪያ ጋር የተያዙም ሊሆን ይችላሉ። ሌሎችም ሕጋዊነት የሌላቸውን ነገሮች በዚህ ነገር ማቅረባችን በጣም በጣም ጎጂ እና ተገቢ ያልሆነ ነገር ስለሆነ ለዩቱብ ቻናላችን በጣም ጎጂ ይሆናል ማለት ነው። ግን ከዚህ በተጨማሪ ደግሞ ሌሎች እንደዚሁ በመሰረታዊ ደረጃ ደግሞ ልናውቃቸው የሚገቡ አሁንም ዩቲዩብ የማይወዳቸው በዚህ ረገድ ዩቲዩባችን ሞኔታይዝ እንዳይሆን ሊያደርጉ የሚችሉ እነዚህ ነገሮች ደጋግመን የምናደርግ ከሆነ ደግሞ ኢቭን ቻናላችንም ጭምር ሙሉ ለሙሉ ሪሙቭ የሚደረግባቸው የተለያዩ አይነት ነገሮች አሉ። ለምሳሌ ኮፒራይት ኮንቴንት ወይም ኮፒራይት ኢንፍሪንጅመንት ስለዚህ ተገቢ ባልሆነ መንገድ ያለምንም ፍቃድ ዝም ብለን ኮፒራይት የሆኑ ማቴሪያሎችን ማቅረብም ጭምር ይህም ከነዛ ውስጥ ሊመደብ የሚችል ነው። በጣም የሚገርማችሁ ደግሞ ተደጋጋሚ የሆኑ ሪዩዝ ኮንቴንቶችን ማቅረብ፣ ይሄም አንዱ ዩቲዩብ የሚጠላው ነገር ነው። ስለዚህ ተደጋግመው የቀረቡ ነገሮች ለምሳሌ ብዙ ጊዜ የሚስተዋለው ነገር ቲክቶክ ላይ የቀረቡ ሊሆኑ ይችላሉ። ወይም ደግሞ ዩቲዩብ ላይ በአንድ ወቅት የቀረቡ ኮንቴንቶች ወይም ደግሞ ከሆነ ነገር ላይ ተወስደው የቀረቡ ነገሮችን ደጋግሞ ዝም ብሎ ማቅ ይሄም ቢሆን የዩቱብ ቻናላችንን አደጋ ውስጥ ሊከት የሚችል ነገር ነው። ስለዚህ ይሄ የዩቱብ ቻናላችን ላይ ኢቭን ሞኔታይዝ ቢሆን ሞኔታይዜሽናችን ሊሚትድ እንዲሆን ሊያደርግ ይችላል። አለበለዚያም ደግሞ ሙሉ ለሙሉ ቻናላችን እንዲሰረዝ ሊያደርግ ይችላል ማለት ነው። ሌላው ደግሞ ሎ የሆኑ ኳሊቲ የሆኑ ቪዲዮዎችን በጣም በሚያስገርማች ሁኔታ ሎ ኳሊቲ የሆኑ ኮንቴንቶችንና ቪዲዮዎችን ዩቱብ አይወድም። አንዳንድ ጊዜ የምናቀርብበት መንገድ እንዲሁ በተሰላቸ መንገድም ሊሆን ይችላል። ምናልባትም የቪዲዮ ኳሊቲ ጥራት ላይ የኮንቴንት ኳሊቲ ጥራት ላይ ቢሆን ሳንጨነቅ ዝም ብለን የምንሰራቸው ነገሮች ካሉና በጣም ኳሊቲያቸውን ያልጠበቁ ወይም የምናቀርብ ከሆነ ዩቲዩብ ቻናላችን ላይ እንደዚያ የመሳሰሉ ቪዲዮዎችን ስንለቅ የዩቲዩብ ቻናላችን ላይ እንደዚህ የመሰሉ ቪዲዮዎች መለቀቃቸው ብቻም ሳይሆን የዩቲዩብ አልጎሪዝም እንደዚህ የመሳሰሉ ቪዲዮዎችን ለሰዎች እይታ አያቀርብም፣ ከእይታ ሊያርቀን ይችላል ማለት ነው። እንደዚህ የመሳሰሉ ነገሮች በዩቲዩብ አይወደዱም። ስለዚህ ከዚህም መራቃችን በጣም አስፈላጊ ነው። ሌላው ነገር ደግሞ ከርዕስና ከተምኔላችን ጋር የማይመሳሰሉ ቪዲዮዎችን መልቀቅ። ለምሳሌ ብዙዎች በጣም ትኩረት ወይም ትኩረት ለማግኘት በጣም ሰዎች እንዲያዩላቸው ቪዲዮዎችን ለማብዛት ከሚጠቀሙበት መንገድ አንዱ ከተምኔላቸው እና ከርዕሳቸው ጋር የማይስማሙ ፍጹም የማይገናኙ ቪዲዮዎችን መልቀቅ ነው። ስለዚህ ደጋግመን እንደዚህ አይነት በተለይ ደግሞ ከተምኔል እና ከርዕሳችን ጋር ተስማሚ አልሆኑ ወይም ደግሞ ጨራሽ የማይገናኙ ቪዲዮዎችን የምንለቅ ከሆነ ዩቱብ እነዚህ ነገሮች በሙሉ ይገመግማል። ስለዚህ አንዳንድ ጊዜ ሰዎች ትኩረት ለማግኘት በጣም ቪው ለማግኘት መጀመሪያ ፊት ለፊት ላይ ያው ተምኔል ስለሆነ የሚታየው፣ እንደዚህ አይነት ተምኔሎች ወይም ደግሞ በጣም አጓጊ የሆኑ ታይትሎችን ለቪዲዮዎቻቸው ይሰጡና እዛ ላይ ክሊክ አድርጋችሁ ስትገቡ ወይም ተምኔሉን አይታችሁ ስትገቡ የምታገኙት ነገር ምንም ጨርሶ ጨርሶ የማይገናኝ ነገር የማይገናኝ ቪዲዮ ሊሆን ይችላል። ስለዚህ እንደዚህ አይነት ነገሮች በጊዜ ሂደት ዩቲብ የሚያያቸው ነገሮች ናቸው። የዩቲውብ አልጎሪዝም የሚያጠናቸው ነገሮች ናቸው። ስለዚህ ይሄ የዩቲውብ ቻናላችንን በጣም በጣም የሚጎዳ ነገር ስለሆነ መጠንቀቅ ይኖርብናል ማለት ነው። ዝም ብለን ቪው ለማግኘት ብቻ ስንል እንደዚህ አይነት ነገሮችን የምንለቅ ከሆነ የኋላ ኋላ የዩቲውብ ቻናላችን የሚጎዳ እንደሆነ ጥንቃቄ ማድረግ ይኖርብናል፣ ማወቅ ይኖርብናል ማለት ነው። ስለዚህ ምንም የማይገናኙ ነገሮችን መልቀቅ፣ ይሄም አንዱ ነገር ነው። ሌላው ደግሞ ኢንአክቲቭ የሆኑ ቻናሎች፣ በነገራችን ላይ ስድስት ወርና ከዛ በላይ ዝም ብሎ ኢንአክቲቭ የሆነ ቻናል ወይም ደግሞ ዝም ብሎ አፕሎድ የማይደረግበት ቪዲዮዎች አፕሎድ የማይደረጉበት ቻናል እሱም ጉዳት ላይ ይወድቃል። ለምን? በጣም ሲታይ የነበረ ቻናል ቢሆን እንኳን ከጊዜ በኋላ እንደዚህ በተደጋጋሚ ቪዲዮዎች የማይለቀቁበት እና ኢንአክቲቭ ሆኖ በጣም የቆየ ቻናል ከሆነ እይታው ይቀንሳል፣ እይታው ይቀንሳል። ሌላው ነገር ደግሞ ዩቲዩብ እንደምናውቀው ለሰዎች የሚስማሙ ሰዎች ሊያዩዋቸው የሚችሉትን ነገሮች ስለሆነ የሚያቀርበው። እነዚህ እንደዚህ የመሰሉ ቻናሎች ግን በኋላ ላይ ቪዲዮ መልቀቅ ሲያቆሙ ወይም ደግሞ በተለያየ አይነት ምክንያት ሊሆን ይችላል፣ ኢንአክቲቭ እየሆኑ በሄዱ ቁጥር ለሰዎች የሚቀርብበት መንገድ እየቀነሰ እየጠፋ ይሄዳል። ማለትም የዩቲዩብ አልጎሪዝም እንደዚህ የመሳሰሉ ቻናሎችን ለሰዎች አያቀርብም ማለት ነው። ይሄ ደግሞ የኋላ ኋላ ቻናላችን እንዲጎዳ ሊያደርግ ይችላል። በጣም በሚያስገርም ሁኔታ አንዳንዶች በእንደዚህ አይነት ምክንያት ብቻ ሰብስክራይበሮቻቸው እንዲቀንሱ ተደርገዋል። ስለዚህ በዚህም ነገር ጥንቃቄ ማድረግ አለብን ማለት ነው። ሌላው ከዚህ ጋር በተያያዘ ሰብስክራይበራችን እንዲቀነስ ሊያደርግ የሚችለው ነገር ባለፈው ቀደም ሲል መግቢያው ላይ አንስቼዋለሁ፣ አድ መደራረግ፣ በጣም ተገቢ ባልሆነ መንገድ አድ መደራረግ። አድ መደራረግ ማለት ምን ማለት ነው? ብዙ ጊዜ ያው ቻናላችን ላይ እንደምናየው ኮሜንት ላይ እንደምናየው ደምሩኝ እንደማመር ና የሚባሉ ነገሮች አሉ። እነዚህ ነገሮች ዩቱብ ላይ ብቻም አይደሉም፣ ቲክቶክ ላይ በተለይ ደግሞ ላይቭ ሴሽን ላይ እየገቡ አድመደራረግ በጣም የተለመደ ነገር ነው። ይሄ የቲክቶክ ትሬንድ ደግሞ ዩቱብ ላይም እየመጣ ነው። ስለዚህ ሰዎች ዝም ብሎ አድ እንደራረግ ወይም ደግሞ ደምሮኝ አበረታቶኝ እንደዚህ የሚሉ ሰዎች አሉ። እርግጥ ነው መበረታታቱ እርስ በርስ መደማመሩ ምንም ችግር ኖሮት አይደለም፣ ግን እዚህ ጋር እንደ ቁም ነገር ልንይዛቸው የሚገቡ ሁለት ነገሮች እና በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያው ነገር አድ መደራረጉ በራሱ የከፋ ነገር ባይሆንም፣ ግን ምንም ሳንሰራ ምንም ጥረት ሳናደርግ የሚመጣ መደማመር ምንም አይነት ጥቅም የለውም። ኢቨን 10 ሺህ 20 ሺህ ሰብስክራይበርስ ቢኖረን መቶ ሺህ ሰብስክራይበርስ ቢኖረን ምንም ያልሰራ ነው እና ያለፋንበትን ዝም ብለን ሰብስክራይበርስ ስለሰበሰብን ብቻ ምንም አይነት ለውጥ አይመጣም። ስለዚህ ይሄ ደግሞ በጣም ቻናላችን በጣም የሚገል እና የሚያዳክም ነገር ነው። ስለዚህ በዚህ ረገድ እባካችሁ በተቻለ መጠን መደማመሩ አብሮ ማደጉ ምንም ማለት አይደለም፣ መደማመር ይቻላል ችግር የለውም። ዩቲዩብ ግን እነዚህ ነገሮች በጣም በጣም ቼክ ያደርጋል። ስለዚህ ኢቭን አድ የምትደራረጉ እንኳን ከሆነ የ24 ሰዓት ጋፕ ቢኖረው በጣም የተሻለ ነው። እንደዚህ ተብሎ ሪኮመንድ አይደረግም። በነገራችን ላይ አድ ተደራረጉ ተብሎ ሪኮመንድ አይደረግም። ለምን እንዳልኳችሁ ዩቲዩብ አይወድም ይሄን ነገር። በተቻለ መጠን በራሳችን ሰርተን ብናደግ ጥሩ ነው። ያን ጊዜ ሰብስክራይበሮችን እያገኘ እንሄዳለን፣ ቪው እያገኘ እንሄዳለን። ስለዚህ ቻናላችን ያድጋል። ሆኖም ግን እንደዚህ የመደማመር ወይም ደግሞ አድ መደራረግ ከፈለግንም ግን በየጋቡ 24 ሰዓት ቢያልፍ ጥሩ ነው። ወይም ደግሞ በየ24 ሰዓት ልዩነት ቢሆን ጥሩ ነው። ምክንያቱም ብዙ ጊዜ ሰዎች ኢቭን በቅርቡ እንኳን በላይፍ ስትሪም ላይ ያጋጠመችን አንድ ዩቲዩበር እንደነገረችን ከሆነ ዝም ብላ አድ ታደርጋለች። ዝም ብለው አድ ያደርጓታል ቶሎ ቶሎ ከዛ በኋላ ምንድን ነው የሆነባት ከአራት መቶ ምናምን ሰብስክራይበሮቿ ወደ ሁለት መቶ ሰብስክራይበር እንዲቀነሱ ተደርገዋል። ዩቲብ ቀንሶባታል። ስለዚህ እንደዚህ አይነት ነገር ውጤት ያመጣል። ይሄ ደግሞ አልፎ ተርፎ ቻናላችን ሙሉ ለሙሉ ኢቭን እስኪ ዘጋም ድረስ ሊያደርስ የሚችል ነገር ሊሆን ይችላል። ስለዚህ ቻናላችሁን ከምትጎዱ በጣም በጣም ጥንቃቄ ማድረጋችሁ በጣም አስፈላጊ ነው። ስለዚህ ማንኛውም ቻናል ላይ የገባችሁ ደምሮኝ ማለት በጣም አደጋ አለው። እንዳልኳችሁ አድ መደረጉ አይደለም አደጋው ግን አድ በመደራረግ ብቻ የሚገኝ ትርፍም ውጤትም የለም። ዝም ብሎ ያለምንም ስራ ያለምንም ውጤት አድ መደራረግ ብቻውን ለውጥ አያመጣል። የምትሰሩትን ኮንቴንት የምታረጉትን ነገር እያንዳንዱ ነገር ላይ ጥረት ማድረግ በጣም አስፈላጊ ነው። ሆኖም ግን አድ እንደዚህ በተለይ ደግሞ ላይቭ ላይ የገባን አድ መደራረግ ሊኖር ይችላል። ስለዚህ በዚህ ጊዜ ግን በ24 ሰዓት ልዩነት ቢሆን በጣም በጣም የተሻለ ነው። አለበለዚያ ግን ዩቲውብ ሁሉንም ነገር ቼክ ስለሚያደርግ ያው ችግር ሊያመጣባቸው ይችላል። ኢቭን ሞኔታይዜሽን ላይ ብትገቡም እንኳን ሞኔታይዜሽናችሁ ኢቭን ሊሚትድ እስኪሆን ድረስ እንደዚህ አይነት ችግሮች ሊመጡባቸው ይችላል። ኢቭን ሙሉ ለሙሉ ሞኔታይዝ እንዳትደረጉም ልትሆኑ ትችላላችሁ። ስለዚህ ዩቲዩብ የሚጠላቸውን ነገሮች ከምናደርግ ከሆነ የበለጠ እኛም እንጎዳለን። ስለዚህ በዩቲዩብ አሰራራችን ላይ በጣም ጥንቃቄ ማድረግ አለብን። የምንመርጣቸውን ኮንቴንቶች በተመለከተ በጣም ጥንቃቄ ማድረግ አለብን። ዩቲዩብ ፈጽሞ ይጠላቸዋል ብለን የምናስባቸው ነገሮች መጀመሪያውኑ ልናጠና ይገባል። የትኛውን ኮንቴንት ወይም የትኛው ነገር ላይ ባተኩር ይሻላል ብለን ስናስብ፣ የትኞቹ ነገሮች ደግሞ በዩቲዩብ የማይወደዱ እና የተጠሉ ናቸው፣ ቻናላችንን ምን ያህል ሊጎዳ ይችላል የሚለውን ነገር ማሰባችን በጣም አስፈላጊ ነው። ዩቲዩብ ላይ መስራት በጣም ቀላል የሆነ ነገር ነው። ልፋት የለውም ማለት አይደለም። ያሰብነው ደረጃ ላይ ለመድረስ ልፋት አለው። በጣም ብዙ ጊዜያት ወራትንም አመታትንም የሚፈጅ ነገር ነው። ግን ያ ማለት ዩቲዩብ ላይ መስራት ከባድ ነው ማለት ደግሞ አይደለም። በጣም ጥሩ የሆኑ ኮንቴንቶች እና ኒሾችን መምረጥ እንችላለን። ስለዚህ እንግዲህ እንደተነጋገርነው ዩቲዩብ ላይ መስራት በጣም ቀላል ነው። መስራት እንችላለን፣ ማደግ እንችላለን። ስለዚህ ስናደግ ወይም ደግሞ ለማደግ ስንጥር፣ ለመስራት ስንጥር ግን እነዚህን ነገሮች ከግምት ውስጥ ያስገባ በሆነ መንገድ መሆን አለበት ማለት ነው። እንደዚህ የምናደርግ ከሆነ ብቻ ነው ዩቲዩብ እንደምንፈልገው የሚሆንልን እኛም እንደሚፈልገው ከሆነለት ብቻ ወይም ደግሞ የሚፈልገውን ነገር ከሰጠነው ብቻ ነው የምንፈልገውን ነገር የሚሰጠን ማለት ነው። ስለዚህ እንግዲያው ዛሬ የተመለከትነው ዩቲውብ ላይ ልንጠነቀቅባቸው እና ልንሰራቸው የማይገቡ ስህተቶችን ወይም ደግሞ ልናቀርባቸው የማይገቡ ኮንቴንቶችን እና ቪዲዮዎችን በዚህ መንገድ አቅርቤላችኋለሁ። እንደሚጠቅማችሁ እንደምትወዱት ተስፋ አደርጋለሁ። በሚቀጥለው ጊዜ ደግሞ በሌላ በጣም ትምህርታዊ በሆነ ቪዲዮ እንገናኛለን። በሌላ ጊዜ እስከምንገናኝ መልካም ጊዜ